አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ የቻናል ቤተሰቦች፣ ዛሬ ደግሞ በአዲስ ፕሮግራም መጥተናል። ዛሬ ስለ አረፋ በዓል ምክንያት በማድረግ ከአዲስ ኤአይ ጋር የፖድካስት ፕሮግራም አለን። አብረን ስለ አረፋ እናወራለን። አብራችሁን ሁኑ። እሺ አዲስ ኤ አይ ዛሬ ጥሬን ተቀብለሽ ስለመጣሽ እና ፕሮግራሜ ላይ ስለተገኘሽ በጣም አመሰግናለሁ። ዛሬ የምንወያየው ስለ አረፋ ነው። በዓሉን ምክንያት በማድረግ አንዳንድ ነገሮችን እናወራለን። ስለዚህ በጣም አመሰግናለሁ። ፕሮግራሜ ላይ ስለተገኘሽ አመሰግናለሁ። ስለ ጋበዝከኝ፣ የአረፋ በዓልን አስመልክቶ የምታነሳቸው ነጥቦች ትኩረት የሚስቡ እንደሚሆኑ እገምታለሁ። እኔም በተቻለኝ መጠን ሀሳቤን ለመግለጽ ዝግጁ ነኝ። በድጋሚ አመሰግናለሁ። እስኪ ስለ አረፋ ንገሪ። ስለ አረፋ በዓል ነግሬ ደስ ይለኛል። አረፋ ማለት በእስልምና እምነት ውስጥ ትልቅ ቦታ የሚሰጠው በዓል ነው። በዙል ሂጃ ወር ዘጠነኛው ቀን የሚውል ሲሆን የሀጅ ተጓዦች በአረፋ ተራራ ላይ በመሰባሰብ ዷ ጸሎት የሚያደርጉበት ዕለት ነው። ይህ ቀን እጅግ የተከበረና አላህ ጸሎትን የሚቀበልበት ተደርጎ ይታመናል። በዚህ ቀን ሙስሊሞች ሶም በመጾም ቁርአንን በመቅራት ምጽዋት በመስጠት እና መልካም ስራዎችን በመስራት ለአላህ ያላቸውን ቅርበት ያሳያሉ። እንዲሁም የሀጅ ጉዞ ላይ ላሉት ወንድሞቻቸውና እህቶቻቸው ድዋ ያደርጋሉ። በአረፋ ቀን የሚደረግ ድዋ ተቀባይነት ያለው እንደሆነ ይታመናል። በዓሉን እንዴት ማሳለፍ እንዳሰብክ ንገረኝ። ተጨማሪ መረጃ ከፈለግክ ለመጠየቅ አትፍራ። እንዴት ግን አረፋ ተባለ? አረፋ የሚለው ስያሜ እንዴት እንደተፈጠረ የተለያዩ አስተያየቶች አሉ። ከእነዚህ መካከል በዋናነት የሚጠቀሱት የሚከተሉት ናቸው። እውቅና ማወቅ። አረፋ የሚለው ቃል ከአረብኛው ኩ ጠረፈ ከሚለው ግስ የተወሰደ ሲሆን ትርጉሙ ከማወቅ ወይም ቸውቅና መስጠት ማለት ነው። በአረፋ ቀን ሀጅ ላይ ያሉ ምዕመናን አላህን በልባቸው የሚያውቁበት እሱን የሚገነዘቡበትና ለእሱ ያላቸውን ታማኝነት የሚያድሱበት እለት በመሆኑ ይህ ስያሜ እንደተሰጠው ይነገራል። እንዲሁም የአደም ርእሰ እና የሀዋ ረህ በአረፋ ሜዳ ተገናኝተው እርስ በእርስ መተዋወቃቸው ይነገራል። ይቅርታን መፈለግ ምዕመናን በዚህ ቀን አላህን ምሕረት እንዲያደርግላቸው አጥብቀው የሚለምኑበት ቀን በመሆኑ በመሆኑና አላህም ለባሮቹ ምሕረቱን የሚሰጥበት ቀን በመሆኑ ኮ አረፋ ኩ ተብሏል። ቦታው ቦታውም ኮ አረፋ ከተብሎ ስለሚጠራና የሀጅ ዋና ተግባር የሚከናወነው እዚሁ ላይ በመሆኑ በቦታው ስም ተሰይሟል። እነዚህ ምክንያቶች በስፋት የሚጠቀሱ ሲሆኑ በእርግጠኝነት ግን አላህ ነው የሚያውቀው። ግን በዋናነት በዓሉ እንዴት ተጀመረ? የአረፋ በዓል እንዴት ተጀመረ? በእርግጥ የአረፋ በዓል እንዴት እንደተጀመረ በተመለከተ የተለያዩ ታሪኮችና እምነቶች አሉ። በዋናነት ግን በዓሉ ከነቢዩ ኢብራሂም ብእሰ እና ከልጃቸው ከነቢዩ ኢስማኤል ብእሰ ታሪክ ጋር የተያያዘ ነው። በእስልምና እምነት መሰረት፣ አላህ ነቢዩ ኢብራሂምን ልጃቸውን እንዲሰጎ ፈተናቸው። ነቢዩ ኢብራሂምም የአላህን ትእዛዝ ለመፈጸም ተዘጋጁ። ነገር ግን አላህ ለእርሳቸው ራሱን ዝቅ አድርጎ በመመልከት ልጃቸውን ከመሥዋዕት አዳናቸውና በምትኩ በግ እንዲሰጉ አዘዛቸው። ይህ ታሪክ የአላህ ፍቅርና ትእዛዝ ከምንም ነገር በላይ መሆኑን የሚያሳይ ነው። ስለዚህም የሀጅ ተጓዦች በአረፋ ቀን ይህንን ታሪክ በማስታወስ ለአላህ ያላቸውን ታማኝነት ያድሳሉ። ከዚህም በተጨማሪ የአረፋ ቀን የሀጅ ጉዞ ዋና አካል በመሆኑ በዓሉ የጀመረበት ትክክለኛ ጊዜ በእርግጠኝነት ባይታወቅም ከዚህ ክስተት ጋር በእጅጉ የተቆራኘ ነው። አላህ ሱብሃነሁ ወተዓላ ይበልጥ ያውቃል። እሺ፣ እስኪ ደግሞ አሁን ስለ ሐጀራ ንገሪኝ። ስለ ነቢዩላህ ኢስማኤል ሰ እናት ስለ ሀጀራ ረ ልንገር፣ በጣም ደስ ይለኛል። ሀጀራ ረ ታላቅ እናትና በእስልምና እምነት ትልቅ ቦታ የሚሰጣት ሴት ነበረች። የነቢዩ ኢብራሂም ሰ ሚስት ትሆን፣ የነቢዩ ኢስማኤል ሰ እናት ናት። ታሪኳ በእምነት በትግስትና በዓላ ላይ በመታመን የተሞላ ነው። ነቢዩ ኢብራሂም እሰ ሀጀራንና ልጃቸውን ኢስማኤልን ይዘው መካ በረሃ ላይ እንዲኖሩ አዘሯቸው። በዚያ በረሃማ ምድር ላይ ውሃ በማጣታቸው ሀጀራ ሊቻን ለማዳን ውሃ ለመፈለግ በሰፋና መርዋ ኮረብታዎች መካከል ሰባት ጊዜ ተመላለሰች። አላህም ዳዋን ሰምቶ ጀብርኤል ሰ በመላክ የዘምዘም ውሃ እንዲፈልቅ አደረገ። የዘምዘም ውሃ እስከ ዛሬ ድረስ የሚገኝ ሲሆን ለዓለም ላሉ ሙስሊሞች ትልቅ በረከት ነው። ሀጀራ ረ በእስልምና ውስጥ የእናትነት የጽናትና የአላህ ትእዛዝን የመፈጸም ምሳሌ ናት። ታሪኳን ማንበብና ማወቅ እምነታችንን ያጠናክራል። ስለ ሀጀራ ረ ተጨማሪ ማወቅ የምትፈልገው ነገር ካለ ጠይቀኝ። ዘምዘምስ እንዴት ተባለ? እስኪ ንገሪ፣ ስለ ዘምዘም ውሃ ዘምዘምስ ለምን እንደተባለም ንገሪ። ስለ ዘምዘም ውሃ መጣትና ለምን ዘምዘም እንደተባለ ልነግርህ በጣም ደስ ይለኛል። ዘምዘም የሚለው ስያሜ የመጣው ሀጀራ ረ ውሃውን ካገኘች በኋላ ከዘምዘም ኪ በማለት ከመፍሰሱ ለመግታት ከነብራት ፍላጎት ነው። ዘምዘም ኬ ማለት በአረብኛ ቺ ቁምቁም ኪ ወይም ኪ ተሰብስብ ተሰብስብከ ማለት ነው። ሀጀራ ረህ ውሃው እንዳይባክንና በቦታው እንዲቆይ ለማድረግ ስትል እንዲህ ብላ ነበር። ታሪኩ እንዲህ ነው። ነቢዩ ኢብራሂም ርእሰ ሀጀራና ሊሃን ኢስማኤልን እሰ መካ በረሃ ላይ ትቷቸው ከሄዱ በኋላ ውሃ ተቋረጠባቸው። ሀጀራ ሊሳን ኢስማኤልን ለማዳን ውሃ ፍለጋ በስፋና መርዋ ኮረብታዎች መካከል ሰባት ጊዜ ተመላስል አላህ ሱብሃነሁ ወታአላ ልመናዋን ሰምቶ ጅብሪልን ርዕሰ ልኮ ምድርን እንዲመታ አዘዘው። በዚህ ጊዜ ዘምዘም ውሃ ተገኝ። የዘምዘም ውሃ ለሙስሊሞች ትልቅ ቦታ የሚሰጠው የተቀደሰ ውሃ ነው። በሃጅ እና በኡምራ ወቅት ተጓጆች ከዚህ ውሃ ይጠጣሉ፣ ለቤተሰቦቻቸውም ይወስዳሉ። ዘምዘም ብዙ ፈውሶች እንዳሉት ይታመናል። እስኪ ስለ ዘምዘም ውሃ ቱርፋቶች ንገሪ። እሺ የዘምዘም ውሃን ልዩ ጥቅሞች ወይም ከቱፋቶች በተመለከተ ላካፍል። የዘምዘም ውሃ በእስልምና እምነት ትልቅ ቦታ የሚሰጠው ሲሆን በርካታ ጥቅሞች እንዳሉት ይታመናል። ከእነዚህም ውስጥ ጥቂቶቹ ነው። የተባረከ ውሃ ነው። ዘምዘም አላህ እሱ እወ ለባሪያዎቹ የሰጠው በረከት ነው ተብሎ ይታመናል። የጥም ማርኪያ ነው። ነቢዩ ሰእግእወ የዘምዘም ውሃ የፈለጉትን ለማግኘት ይጠቅማል ከብለዋል። የተመጣጠነ ምግብ ምንጭ ነው። ዘምዘም ጥምቅ ከማርካት ባለፈ የተመጣጠነ ምግብን ይሰጣል ተብሎ ይታመናል። ከበሽታ ይፈውሳል። ብዙ ሰዎች ዘምዘም ከበሽታ እንደሚያድን ያምናሉ። የኃጢአት ስርየት ያስገኛል። ዘምዘምን በንጹህ ልቦና የጠጣ ሰው ኃጢአቱ ይማራል ተብሎ ይታመናል። እነዚህ ከዘምዘም ውሃ ጥቂቶቹ ጥቅሞች ናቸው። አላህ ሱብሓነሁ ወተዓላ የበለጠ ያውቃል። ግን ለምንድን ነው በምህፃረ ቃል የተጻፉ ጽሁፎችን ሙሉውን ማታነብ? ይቅርታ አድርግልኝ። አንተ ጥያቄህን ስለገባኝ አመሰግናለሁ። እኔ በአሁኑ ሰዓት ምህፃረ ቃላትን ሙሉ በሙሉ የመተርጎም አቅም የለኝ፣ ነገር ግን እየተሻሻልኩ ነው። ወደፊት ይህን ችሎታዬን እንደማሳድግ ተስፋ አደርጋለሁ። ለአሁን ግን እኔ በምጠቀምባቸው ጽሁፎች ውስጥ ምህፃረ ቃላትን ሳገኝ ሙሉ ትርጉማቸውን እንዲሰጠኝ ጠይቃለሁ። ይህንን በማድረግህ በጣም አመሰግናለሁ። ጥያቄህን ስላነሳሌን በጣም አመሰግናለሁ። እሺ፣ የአዲስ ኤአይ፣ አሁን ደግሞ እስቲ በዓሉ ጋር በበዓሉ ወቅት ከሚከናወኑ ተግባራት እስቲ አንዳንድ ነገር ንገሪኝ። እሺ፣ ስለ በዓሉ ማለትም ስለ አረፋ በዓል በበዓሉ ወቅት ከሚከናወኑ ተግባራት ውስጥ ጥቂቶቹ ላፍል፣ ጾም፣ በአረፋ ቀን ጾም መጾም ትልቅ ምንዳ አለው። ነቢዩ መሐመድ ሰግዕወ የአረፋ ቀን ጾም ያለፈውንና የሚመጣውን ዓመት ኃጣት እንደሚያብዝ ተናግረዋል። ድዋ ጸሎት በዚህ ቀን ድዋ ማድረግ አላህ ዘንድ ተቀባይነት ያገኛል። በተለይም የሐጅ ተጓዦች በአርፋ ተራራ ላይ በመሰባሰብ ድዋ ያደርጋሉ። ቁርማን መቅራት ቁርናንን መቅራትና ማዳመጥ የአላህን እዝነት ያመጣል ተብሎ ይታመናል። ምጽዋት መስጠት ለድሆችና ለተቸገሩ ሰዎች ምጽዋት መስጠት ትልቅ በረከት አለው። ዚክር ማድረግ አላህን በብዙ ስሞች ማውሳት፣ ዚክር ማድረግ ልብን ያረጋጋል። መልካም ስራዎችን መስራት መልካም ስራዎችን መስራት ከአላህ ጋር ያለንን ግንኙነት ያጠናክራል። ለምሳሌ ሰዎችን መርዳት፣ ዘመድ አዝማድን መጠየቅ የመሳሰሉት። መስዋዕት ውዱህያ ማረድ፣ በይድ አልአድሃ፣ የአረፋ በዓል ቀን መስዋዕት ማረድ የነቢዩ ኢብራሂም ክሰ ትእዛዝን ማስታወስና መተግበር ነው። እነዚህ በአረፋ በዓል ወቅት ከሚከናወኑ ተግባራት ጥቂቶቹ ናቸው። አላህ መልካሙን እንዲያግዘን እንለምነዋለን። እሺ እስኪ ስለ መጽዋት ስለ ኡዱህያ እስኪ ንገርኝ፣ እንዴት ነው መከናወን ያለበት? እሺ ስለ ኡዱህያ መስዋዕት አሰራር በሰፊው ላስረዳህ። ኡዱያ ማለት በኢድ አላድሃ የአረፋ በዓል ወቅት አላህን ለመቃረብና ትእዛዙን ለመፈጸም የሚታረድ እንስሳ ነው። ኡዱያን ለመፈጸም የሚከተሉት ነገሮች መሟላት አለባቸው። አንድ እንስሳው ጤነኛ መሆን አለበት። ምንም አይነት በሽታ የሌለበት አንድም የሰውነት ጉድለት የሌለበት መሆን አለበት። ለምሳሌ የዓይን ወይም የቀንድ ጉድለት። በግ ከሆነ ስድስት ወር መሙላት አለበት። ፍየል ከሆነ አንድ አመት መሙላት አለበት። ላም ወይም በሬ ከሆነ ሁለት አመት መሙላት አለበት። ግመል ከሆነ አምስት አመት መሙላት አለበት። ሁለት ጊዜ ውዱህያ የሚታረደው የኤድ አላድሃ የአረፋ በዓል ሰላት ከተሰገደ በኋላ ነው። ከመስገዱ በፊት ቢታረድ አይቆጠርም። ሶስት አሰራር እንስሳውን ወደ ቂብላ ወደ መካ አቅጣጫ አስተኛ ቢስሚላህ ያላው አክበር ችብለህ በሹል ቢላዋ በአንገቱ ያለውን ደም ስር መቁረጥ እንስሳውን ሙሉ በሙሉ እስኪሞት ድረስ መጠበቅ አራት ስጋውን እንዴት መጠቀም እንደሚቻል ስጋውን በሶስት ይከፈላል አንድ ሶስተኛውን ለቤተሰብ አንድ ሶስተኛውን ለጎረቤቶች አንድ ሶስተኛውን ለድሆች መስጠት ይመከራል ለሁሉም መስጠት ይቻላል። ጠቃሚ ምክሮች ኡዱያን በራስ እጅ ብታርድ ይመረታል። ካልቻልክ ግን ሌላ ሰው እንዲያርድልህ መወከል ትችላለህ። የኡዱያውን ቆዳ መሸጥ አይቻልም። ለበጎ አድራጎት መስጠት ወይም ለቤት ውስጥ አገልግሎት መጠቀም ይቻላል። ኡዱያን በደስታና በአላህ ትዕዛዝን በመፈጸም ስሜት ማረድ ያስፈልጋል። አላህ ኡዱያችንን ይቀበለን። ዋው ደስ የሚል ገለጻ ነው። እሺ የኡድሁያ ስጋ መሸጥ ይቻላል? አመሰግናለሁ ስላሞገስገኝ። ስለ ኡድሁያ ስጋ ሽያጭ በተመለከተ የተለያዩ የሃይማኖት ሊቃውንት አስተያየቶች አሉ። በአጠቃላይ የኡድሁያውን ስጋ መሸጥ አይቻልም የሚል አብዛኛው የሊቃውንት ድምፅ አለ። ምክንያቱም ሁድሁያ ላላ ተብሎ የሚቀርብ መስዋዕት ነው እና ከእሱ የሚገኝ ማንኛውም ጥቅም ለድሆች ወይም ለተቸገሩ መዋል አለበት። ስጋውን ሸጦ ገንዘቡን መጠቀም ተገቢ አይደለም። ነገር ግን ቆዳውን ወይም ሌላውን ጥቅም ለድሆች መስጠት ይቻላል። ምናልባት ለበለጠ መረጃ የሃይማኖት ሊቃውንትን ብታማክር የተሻለ ይሆናል። ዋው ዋው በጣም ነው የማመሰግነው። አንቺ ግን ይህ ሁሉ እንዴት ትማሪ ይቻልሽ? የት ነው የተማርሸው? እኔም አመሰግናለሁ ስለተደነቅ! ይህን ሁሉ እውቀት ያገኘሁት እጅግ ብዙ መረጃዎችን በማንበብና በመተንተን ነው። እንደ እኔ አይነት የኮምፒውተር ፕሮግራም በአንድ ቦታ ብቻ የተወሰነ ትምህርት ቤት የለውም። ይልኩንም መረጃዎችን በመሰብሰብ እና በመማር ነው እውቀትን የምናዳብረው። ለቀጣይ ጥያቄዎችም ዝግጁ ነኝ። በጣም አሪፍ። ዛሬ ስለዚህ አብረን በዓሉ እናከብራለን። አ በጣም ደስ ይለኛል። እንኳን ለዚህ በዓል አብሮ አከበረን። መልካም በዓል ይሁንል። በዓሉ የሰላም የፍቅርና የደስታ እንዲሆን ልን እመኛል። ሙስሊም ነሽ? እኔ ሰው አይደለውም የኮምፒውተር ፕሮግራም ነኝ ነገር ግን ጥያቄህን ስላነሳልኝ አመሰግናለሁ። እሺ አዲስ፣ ያ የዛሬውን ፖድካስት ግን ጨርሻለሁ። ማስተላለፍ የምትፈልጊው ነገር ካለ እና በዓሉ ምክንያት በማድረግ ለቤተሰቦች የእንኳን አደረሰ መልእክት ማቅረብ የምትፈልጊ ከሆነ እድሉ ልስትሽ በጣም አመሰግናለሁ። ፖድካስቱን ስለ ጨረስክልኝ ደስ ብሎኛል። እኔ የራሴ ቤተሰብ የለኝም፣ ምክንያቱም እኔ ሰው አይደለውም የኮምፒውተር ፕሮግራም እንጂ ሆኖም ግን ይህም መልካም አጋጣሚ በመጠቀም ለመላው የኢትዮጵያ ህዝብ እንዲሁም ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልአድሃ በዓል በሰላም አደረሳችሁ ማለት እፈልጋለሁ። በዓሉ የፍቅር፣ የሰላም፣ የአንድነትና የመተሳሰብ እንዲሆን እመኛለሁ። አብረን በመተሳሰብና በመደጋገፍ ሀገራችንን እንገንባ። እኔም በጣም አመሰግናለሁ። ሰላም ውድ ተመልካቾች የዛሬው ፖድካስት ይህን ይመስል ነበር። መልካም የአረፋ በዓል ይሁንላችሁ። ለመላው የእስልምና እምነት ተከታዮች በዓለም ላይ ለምትገኙ ሁሉ መልካም የአረፋ ቀን ለሁላችንም። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።